ቁርአን ዋነኛ የወረደበት ዓላማ እንድናስተነት ነው ይመስለኛል። አይደለ የሰው ልጅ እድሜው ሙሉ ስልሳ ዓመት ሰባ ዓመት ቁርአን ምን እንደሚል ሳያውቅ ይኖራል። ያላወቀው ይናፍቀው ይባላል። ማያውቁ ሰዎች እንደ ቀላል ነገር እንደሁም አስፈላጊ ማድርገው የሚያወጡ ይኖራሉ። ሀብታሞች፣ ባለጸጋዎች፣ ባለስልጣናቶች ያው እኛን ይጋፈናል ብ በሚል ስጋት ጀርባ ነው ያዞሩት ማለት ነው። ቁርአንን ቅሩ። ቁርአን ተቀራችሁ በትንሳኤ ዕለት ጌታ ዘንዳ ሸምጋይ ይሆንላችኋል ልሰራው የምትችለው ነገር ትሰራልህ የሚከለክለን ነገር ትከለክላለህ የሚመክርህን ትቀበላለህ ይህንን አለማዊ ተግሳጽ ያወረንልህ ለሰው ልጆች በሚገባቸው መጠን አንተ እንዲታብራራላቸው ሀላፊነት ተጥሎ ብሃል ይላቸዋል በዋናነት ቅድም ሸህ ያነሳችሁት አምስቱ መርሀላዎች ስንገለብጣቸው እኮ የሀጅር መርሃላዎች ማለት እንችላለን አደለ ቁርአንን ሀጅር ማለት ማረግ ማለት

እናመሰግናለን ባለፈው ክፍል ስለ ቁርአን እያነሳን ነበረ ቁርአን ምንድን ነው የሚለው ሀሳብ በትክክል ለማድረስ እየሞከርን ነበር እና ዛሬ ላይ ሞር ስለ ተደቡር ብናወራ ደስ ይለኛል ቁርአን ዋነኛ የወረደበት አላማ እንድናስተነጥነው ይመስለኛል አደለ የሰው ልጅ እድሜውን ሙሉ ስልሳ አመት ሰባ አመት ቁርአን ምን እንደሚል ሳያቅ ይኖራል ሳያውቀውም ይሞታል በዛው መንገድ ላይ እና አላሁ ስብሃነ ወተዓላ ለሰው ልጆች የላከው መልእክት ጥልቅ ነው እና ቁርአንን መረዳት ምን ያህል አስፈላጊ ነው ብላችሁ ታስባላችሁ? እዛ ጋር የተያዘ ሀሳቦችን አንሱልን። ቁርአን እንግዲህ መጀመሪያ ሰው ያላወቀው አይናፍቀው ይባላል። ማያውቁ ሰዎች እንደ ቀላል ነገር እንዳውም አላስፈላጊ አድርገው የሚያወት ይኖራሉ። ይህ እንግዲህ አለመታደል ነው በእውነቱ እንኳን ረበል አለሚን የአለማት ባለቤት ይቅርና አንድ ክብር ያለው ባለስልጣን እንኳ ደብዳቤ ሲልክልህ ምን ያህል ነው ዋጋ የምትሰጠው? በጣም ከባድ ነው። እና ሰዎች አለመታደል ነው ይህንን እድል አላህ ሰጥቷቸው እዚህ ያልተጠቀሙ ሰዎች በጣም የሚያሳዝን ነው የሚሆኑት ማለት ነው። ስለዚህ ነቢዩ ዐለይሂ ሰላቱ ወሰላም በመካ ከተማ ስራቸውን ሲጀምሩ አንዳንድ ሀብታሞች፣ ባለጸጋዎች፣ ባለስልጣናቶች ያው እኛን ይጋፈናል በሚል ስጋት ጀርባ ነው ያዞሩት ማለት ነው። ማንም ነብይ ሲመጣ አብዛኛው ተራ ሰው ሚስኪን ነው የሚቀበለው። ብዙ ጊዜ ያው መደብ ያላቸው ሰዎች ስለሚፈሩ በተቃዋሚነት ነው የሚሰለፉት። ስለዚህ ምናሉ እንደ ጠበቁት አልሆነም እና መጀመሪያ አካባቢ وقال الرسول يا رب انكم اتخذوا هذا ክስ አቀረቡ። አላህ እነዚህ ሰዎች እኮ ያው አንተ እድልህን ጸጋህን ጭራሃቸው ነበረ፣ ግን ዋጋ አልሰጡትም። እንዲሁ እንደ አላስፈላጊ ቃርገው ጥለውታል፣ ትተውታል ብሎ ነገረኝ። ብሎ አላህ ይህን ቁርአን አድርጓ መጣው እራሱ ማለት ነው። እናንተ ሰዎች ክስ ቀርቦባችኋል። እንግዲህ ጌታ የቀረበላችሁን ግብዣ ለመቀበል ፈቃደኛ አይደላችሁም። እንዳሁም ላተስመኦ ያዘል ቁርአን ይሉ ነበረ አርማ እያረጉ ነበር ማለት ነው። ይህም ቁርአን አትስሙ ወልው ፊህ ነቢዩ ሊያነቡላቸው ሲቀርቡ ይንጫጩ ይውካኩ ነበር። ያጭበጭባሉ፣ ያኮጫሉ፣ ለመረበሽ ማለት ነው። በቃ ተመሳሌ ትተዋቸው እንዲሄዱ ማለት ነው። ላተስማው ሊያደል ቁርአን ወልው ፊህ ለአለኩም ተግሊቡን ተመልከ። እንግዲህ ያለመታደል ለራሳቸው ጥቅም የመጣውን ማመኑ ለነቢዩ ጥቅም አድርገው ወሰዱት ለሱ ጥቅም የዝና ገቨርንመንት ሊያረገን ግባት ሊያረገን እንጂ እውነተኛ ጥቅም አይደለም ብለው ማለት ነው። ስለዚህ ገና ሲመጡ ከርቀስ ሲያው አጨብጭቡ ይባላል፣ አፏጩ ይባላል፣ እነ ግርግር ይፈጥራሉ። ስለዚህ እንደምንም ብለው ነብዩ ስልታቸው አጅብ ነው። እንደምንም አዘናግተው አግባብተው ምን ብለውም መልዕክቷን ወርረው ይሄዳሉ ማለት ነው። እስከዚህ ድረስ ነው። እና ይህ የምታደርጉት ነገር ቀላል ነገር አይደለም። እኮ ሰውዬው ራሱ ክስ አቅርቧል። ይህን ቁርዓን አርክ ሰውታል፣ ዋጋ አልሰጡትም ተውኛል፣ እና እርምጃ እንዲወስድ ትፈልጋላችሁ። እንዲ ያል አላህ ሱብሓነሁ ወተዓላ ቀውሚ ተኸዳ ሀደር ቁርዓን መህጁራ የተተወ በቃ አሮጌ ቃ የወደቀ ቃ አድርጋችሁት እንደ ጣላችሁት ተነግሮኛል። እና ይህን ማስጠንቀቂያ ነው ማለት ነው የኔን አድያ እንደዚህ የምታረክሱ ከሆነ እኮ አቅበታለሁ እንደነ ፍራኦን እንደነ ዓድ እንደነ ሰሙድ እዚሁ አፈር ድሜ ላበላችሁ እችላለሁ። ግን ታስቡ ይሻላል ብሎ ገሰጣቸው ማለት ነው። እና ቁርዓንን እንግዲህ ያላመኑና ያላወቁት ወትረውንም ያው ያላወቀውን ምንም ማድረግ አይቻልም። አምነናል የምንለው ራሱ ሙስሊሞች ተከቢውን ክብር አልሰጠ ነው። እኛ ሙስሊሞች እንደመሆናችን እንደማመናችን ለቁርኣን ህቁቆች ብንገመገም ሁላችን ወዳቂነን ማለት ይቻላል ማለት ነው። የመጀመሪያውና ዋናው ማመን ነው፣ አምኖ መቀበል ነው የጌታ መልእክት መሆኑን። ይህንን አልቀበልም ካለ ያው የጨለማ ጉዞን መረጠ ማለት ነው፣ ሰይጣን ባልደረባ ሆነ። ሁለተኛ ደግሞ ያንን ተቀብየዋል ያልከውን ነገር ማወቅ አለብህ ማለት ነው። ቃሉን ራሱ መማር አለብህ፣ ስራዬ ብለህ ቦታ ሰጥተህ ዘመናዊ ትምህርት እንደምትማረው መማር አለብህ ማለት ነው። እና ሶስተኛ ደግሞ የተማርከው ነገር በሌላ ቋንቋ ነው የወረደው፣ በአንተ ቋንቋ አይደለም። ያን ነገር ደግሞ የሚያውቁ ሰዎች ዘንድ ሄደህ ትርጉሙን ማወቅ መለክቱን መገንዘብ አለብህ ማለት ነው። ዝም ብለህ ማነብነብ ብቻ በቂ አይደለም። ነኡሚዩነ ላያለሙን ልኪታበ ኢላ አማንየ ይላል፣ የሁዶችን ሲወቅሳቸው። አብዛኛዎቹ ዝም ብለ ያነበን ባሉ እንጂ የሚያውቁት ነገር የለም ይላል። ያን እንግዲህ ንዑስ የሆነውን ኪታብ እንኳን ትልቁን ኪታብ ደግሞ አላውቅም ታልክ የበያሰ ነው ተወቃሽነት የሚመጣው ማለት ነው። እንዲሁም የአይሁዶችን ምን አላቸው ከመተል ልሒማር የህሚሎ አስፋራ ይላል። ተውራትን እናከብራለን ይላሉ ያሽቃብጣሉ። ምን ይላሉ ግን አህያ፣ ኩንታል እህል የተጫለ አህያ ነው። ኩንታል እህል የተጫነ አህያ እያለ እየተጨነቀ በጣም እየከበደው እንግዲህ ዝም ብሎ ለአቡያ እንጠበጠበ እንትን ይላል። ግን ያ የተሸከመው ነገር ለስሙንም አይጠቅመውም ምናለ እህል ነገር ቢሆን ወይም ድርቆ ነገር መኖ ነገር ቢሆን ኑሮ መዘዝ አድርገ እንኳ ትንሽ ተሰጠው ነበረ አንድ ኩንታል ኪታብ ተጭኖ ሲለክም ይውላል ግን እሱም ያገኘው ጥቅም የለም። በዛ መሰለው አላ ቁርን ተውራትን በስራ ላይ ያለዋሉ ሰዎችን ማለት ነው። ስለዚህ እቅራው ልቁርአን ከዚህም አያይዘው ነቢዩ አለ ላት ሰላም ብዙ ነው ስለ ቁርአን ቀስቀሳ ያደረጉትም ነው ረው ቁርአን ፋይ እነው ሸፊዑን ሌሶ አብየው መልቀያማ ቁርዓንን ቀሩ ቁርዓን ተቀራችሁ በትንሳኤ ዕለት ጌታ ዘንዳ ሸምጋይ ይሆንላችኋል፣ ጌታ ጋራ ያቃርባችኋል። እና ይሄ እኔ ደንበኛ ነው፣ እና እኔን በመቅራት በመማር ብዙ ጊዜ አጥፍቷል እዚ ደግሞ በስራ ላይ ያውሎኛል፣ እዚያ ደሞ በየጊዜው ያነበ ነበር እያለ ምስክርነት ይሰጥልሃል የዛ ጊዜ ላስለፍ ይባላል ማ ቁርአንን ያቀረበው ሰው አይመለስም። ረመዷንና ቁርአን ሸፌ ናቸው ሁለታቸው ብለዋል ማለት ነው። እና ደግሞ እያንዳንዱ ፊደል አስር ሐሰናት አለው። እንግዲህ አንድ ፊደል ብቻ አሊፍ ላሚም ታልቅ ሶስት ፊደል ነው። ይችን ብቻ ያችም ትርጉም እንኳ ማትታወቅ ናት። ይች ከመሆኗ ጋር የቁርአን አካል ስለሆነች እሱን ሰላሳ ሐሰናት ታገኛል አሊፍ ላሚም ብለህ ዝም እንኳ ብትል ማለት ነው ሰላሳ ሐሰናት ሐሰናት ማለት በዶላር ቢታሰብ ሰላሳ ዶላር ቀላል አደለም አሊፍ ላም ሚም ብለህ በሰኮንድ ሰላሳ ዶላር ታገኛለህ ማለት ነው እንግዲህ ሙሉ ቁርአኑን ያኸተመው ሰው በአንድ ጊዜ ብቻ ስንት ያገኛል ማለት ነው እና እንደዛ የቁርአኑን ዋጋ መስጠት አለባቸው ያን ደግሞ መጀመሪያ ማመን ከዛ ንባቡን መማር ከዛ ትርጉሙን ለማወቅ መሞከር ትርጉሙን ደግሞ ዝም ብሎ ላይ ጓልጓሉን ብቻ ሳይሆን ሚስጢሩ አይገባህም። በደንብ ችሎታ ካላቸው ዑለሞች ጋር ቀርበህ መለክቱን በሚገባ መረዳት። ተዛም በላይ ደግሞ አንተ ማስተዋል። ቁርአን ምንጭ ነው፣ አንተ ዝም ብለህ ሸሆ የተረጎመለን ብቻ አይደለም። ሁልጊዜ እውቀት እየዳበረ በሄደ ቁጥር ሚስጢሩ እየሰፋ ነው የሚሄደው ማለት ነው። ስለዚህ ያንን ነገር ማስተዋል አለብህ። አፈላ የተደበሩን ቁርአና ማላቁሉብና ቅፋሉሃ። ቁርአንን ለምን ሰዎች ተልባቸው አያስተውሉትም ወይስ ልባቸው ተዘግቷል እንበል ይላል አላ ስብን ታላ። ልባለ አቅል አላቸው አይደለም። አቅል እስካለ ድረስ የማይረባውን ነገር ሁሉ ተመራመርኩ እያል ከትፍትፍ ትላለ አይደለም እንዴ? የጌታን መልእክት ለምንድ ነው የማትመራመረው? ወይስ ልብህ ተዘጋብህ ይላል ማለት ነው። እና ኪታቡን አንዘና ላይ ከሙባረኩን ይሄ ወደ አንተ ያወረን ነው መጽሐፍ ይላል አላ ስብን ታላ። ሙባረክ ነው። ኸይሩ ተቆጥሮ ተሰፍሮ የማይዘልቅ ነገር ነው። ስንት ኸይር ጥቅም አለበት ቃሉም መልእክቱም ማለት ነው። እና አንዘላ ሙባረኩ ሊየተበሩ አያት ይሄ ይህን ያወረነው ታዲያ ዝም ብሎ እንደ ተራ ንባብ ሸምድዶ እንዲሄዱ አይደለም፣ እያንዳንዱ አንቀጽ እንዲያስተውሉ ነው ከልባቸው ከዚያ ቃል ውስጥ ምን አለ፣ ምን ይፈልጋል፣ ይህም በማለቱ ጌታ ወይም ያዝህ ነገር አለ ወይ፣ የሚከለክል ነገር አለ ወይ፣ የሚመክር ነገር አለ ወይ፣ የሚያስረዳ ታሪክ አለ፣ ሁሉ ቁም ነገር ያዘለ ነገር እንጂ ዝም ብሎ ተራ ነገር አይደለም ማለት ነው። ያንን ባስተዋልከ ቁጥር ሁልጊዜ እንደ ምንጭ ውሃ ነው። ባስተዋልከ ቁጥር ተጨማሪ ግንዛቤ እያሰፋና እያደገ ይሄዳል ማለት ነው። ይህንን ካላረክ ግን የቁርአኑን ሀቅ አልተወጣህም ማለት ነው። ከዛ በኋላ ደግሞ ወደ ስራ መጀመሪያ ቃሉን፣ አምነህበታል። ዛ መልዕክቱን ተረድተሃል። እንደገና ደግሞ አስተውለህ ገና ብዙ እምቅ የሆነ ብዙ እውቀት ትገነዘባለህ። ከዛ በኋላ ደግሞ ወደ ስራ ትለውጠዋለህ ማለት ነው። ትሰራው የምትችለውን ነገር ትሰራለህ። የሚከለክለን ነገር ትከለክላለህ። የሚመክረን ትቀበላለህ። ከዛ በኋላ የቁርአን ሀቅ ተወጣ ማለት የምትችለው እነዛ ነው። ስለዚህ በአጭሩ ቁርአን እንግዲህ ለመጠቀም አምስት እርከን ያስፈልጋል ማለት ነው። አንደኛ፣ የመጀመሪያው እስቲማ ነው። ገና አዲስ ጀማሪ ሰው ያው ገና ፊደልም ምንም ያላወቀ ሰው አስተማሪው ነው የሚሰማው አይደለም መጀመሪያ ው አልሐምዱሊላህ የሚለውን ያስተምራል ቁሉ ላ ብሎ ያስተምራል። ያን ነገር ታዳምጣለህ ማለት ነው። ኢዛ ቁርኢ አልቁርአኑ ፈስተሚዑ ለሁ ይላል። ቁርአን በሚቀራ ጊዜ ማንም ይቀር ይቅራው፣ ተልብ አዳምጥ፣ አስተውለው ይላል ማለት ነው። የመጀመሪያ መስማት ነው። መስማት ወሳኝ ነገር ነው። ተሰማህ በኋላ ነው እንግዲህ መለክቱን ምንድ ነው ብለህ የምታስበው ማለት ነው። ኢዛ ቁረ አልቁርአኑ ፈስተሚዑ ለሁ አንሲቱ። ቁርአን በሚቀራ ጊዜ ጸጥ ብላችሁ በአደቡ ናችሁ አዳምጡት ይህን ታረጋችሁ ለአለኩም ቱርሐሙን የአላህን ቁርአን ክብር ሰተህ ከልብ በማደመጥ ብቻ የአላህን ራህማ ታገኛለህ። የአላ ራህማ ማገኝ ትፈልግ ቁርአንን በአደብ አደምጥ ይላል አላህ ሱብሓነሁ ወተዓላ። ከዛ ቀጥሎ ቲላዋ ራስ ማንበብ ትጀምራለህ ማለት ነው። ራብ የሰማኸውን ነገር እንደገና እየመላለስክ ታነባዋለህ። ከዛ ቀጥሎ ሒፍዝ ተቻልክ ደግሞ ያው ታጠነዋለህ በደንብ መሸምድር ትሞክራለህ ማለት ነው። ከዛ ቀጥሎ ተደቡር ይመጣል ማለት ነው። ማስተዋል ማስተዋል እንግዲህ ቃሉን ሰምተዋል። እያነበብክም ነው እያሀፈዝክም ነው። በዚሁ ብቻ ተተወሰንክ ምንም ውጤት የለህም ማለት ነው። ዋናው ማስተዋል አለብህ ተደቡር አፈላይ ተትበር ቁርአኑ አማዕላ ቁልቢና አቅፋሉሃ የሚለው ለዚህ ነው ነ ከዛ አልዓመል የሚለው ይመጣል የመጨረሻ ማለት ነው። በስራ ላይ ተውለዋለህ እነዚህን እርከኖች ታሟላህ የቁርአንን ሀቅ በመሰረቱ አክብረሃል ማለት ነው። ከነዚህ አንዱ ከጎደለ ግን በጎደለው መጠን ትጠየቅበታለህ ማለት ነው። ቀላል ነገር አይደለም። በደንብ ንባቡንም በደንብ ዝም ብለን እየጨፋላለቅን ሳይሆን ከብቃት ካለው ሰው ቀርቦ መማር ተጅዊዱን፣ መዳውን፣ ሰክኑን፣ ሁሉን ነገር ስርአቱን ጠብቆ እንትን ማለት ነው። ሼህ መሀመድ አሊ አደም ታላቁ ሙሐዲስ መካ የነበሩት የጁዝ አመን በድምፅ ቀርጬ ትርጉሙን እዛ መክ እንትና መዲና እያለሁኝ ድንገት እጃቸው ገባ። ሆን እና ሴቶቹ ሰው ሰቶለቸው የሳቸው ሴቶች አዳምጠው ሳቸው ጊዜ ሀዲስ ናቸው፣ በሀዲስ ላይ ነው ትኩረታቸው። ከዚያ ሴቶቹ ያን ሲያነ እንትንና ካሴት ሲያዳምጠው ያለሁኝ አሉ፣ ነው እኔ ጊዜ የለኝ ክፍሌ ብቻ ነው አልፎ አልፎ ይሰማኝ ምንድን ነው ዘፈን ነው እንደሚያዳምጥ እያልኩኝ ሸካርቅ ያለ ኋላ ምንድን ነው ታዳምጥ? ስል ቁርዓን ተፍሲር፣ ቁርዓን ተፍሲር እ በአማርኛ አ በአማርኛ እንዴት ቁርዓን ተፍሲር ተችኩላ አለም። እንግዲህ መሐዲስ ናቸው። ቁርዓን ቁጭ ብለው ኋላ አብነ ከሲር ጀመሩ ማስተማር። እዛ አዳምጥኩት አሉ። ውስጥ የማን እንደሆነ አላወቁም ማለት አዳምጠው፣ ያንተ ድምፅን አገኘሁኛ እዛ ኋላ ዘይራቸው ሄድኩና በአጋጣሚ ሰባት ሪያል እዛ ምር አመት ቼ ዘይራቸው ጀዛከላህ ኸይር። እንዲያው እኛም እኮ በልጅነታችን የቀራ ነው ቁርአን አስታወስከን፣ አይለኝ እንደዚም ብለን እንቀረዋለን እንጂ እኮ ምንም ተደብራ እናረግ በቋንቋችን ለመተርጎም አልሞከር። ያው ሰዎችን ሀዲስ ቀሩ እያል ሀዲስ ስለ ቁርአን እንዳው እኛም እኮ በቃት ዘልመነዋለ ነው እንዳው በመሰረቱ እንደኛ ሀገር ቁርአን የተዘለመበት የለም አሉኝ። እንደኛ ገር ቁርአን በተለይ በዛ ዘመን ማለት ነው፣ ቁርአን የሚቀራው አሉ ወይ አይነ ስጉር የሆነ ሰው ወይ እግረ ሰንካላ የሆነ ሰው ምናምን እንጂ ኖርማል ሰው ቁርአን አይቀራም ነበር በኛ ጊዜ አሉ፣ ኢትዮጵያ ውስጥ። እና አብዛኛው አይነ ስጉር ምናምን ናቸው የሚቀሩት። እና ሲቀሩት ደግሞ ተጁድ የለ ምን የለ ዝም ብሎ በጥስጥስ አርገው አሉ። እና ለምሳሌ አንድ አያት ነገሩኝ ማለት ነው ምናምን አሉ ወላይ ሙቱም አውቆቴልቱም ላኢላላህ ተሸሩ እያለ ነው የሚቀረው። ላኢላላ የተሸሩ እንግዲህ ቃሉ ሲዛባ ማናውም አብሮ አፈርድ ይበላል ማለት ነው። ወላይ ሞትም አቆትልቱም ስረቱ አልምራለ በእጀላቸው፣ ኖርማል ብትሞቱም ወይም ደግሞ በሰው ብትገደሉም በመጨረሻ ለኢላላ የተወሸሩን ነው ቁርአኑ። ለኢላላ የተወሸሩን እቺ ለአሙቱ ተእኪር ናት። በእርግጥ ወደ አላህ ትመለሳላችሁ ነው። ሰዎች ግን ላኢላላ ሲሆን ምንሆን ማኖ ተገለበጠ ተገለበጠ ማለት ነው። ወደ አላህ ተመለሱ ነው ማለት ላ ናፍያት ስታረገው ማለት ነው ለኢላህ ተቀድ እንደ ማለት ነው። ቀድ ኢላህ ተወሰሩ እንደ ማለት ነው። እና ይኸው እኛ ስንቀራ እንደዚህ ነበር የሚያቀሩ ላኢላህ ተሽሩ። ይሄው እና ይሄንን በአሁኑ ዛሬ እንደዚህ እንደኛ ይሄው ልጆችን አላቀራቸው ጊዜ ያለኝም እንትን አላልኩም። እንደው ጀዛከላህ ኸይር ብለው በጣም እንትን አሉኝ። ስለዚህ ሰዎች ያው እንግዲህ ተሰጦ ይፈልጋል አላህ ቅስ ያደረገለት ሰው ነው እንትን የሚለው ግን ጥረት ማድረግ አለበት። አንድ ሰው ጥረት ተደረገ ውጤት ማምጣቱ አይቀርምና ቁርዓንን ሁልጊዜ እንትን ማለት ተቻለ መጠን ቃሉንም ለማወቅ እንደገና ደግሞ በቲላዋው ቅድም እንደተባለው በእያንዳንዱ ፊደል አስራ አስራ ሐሰናት የሚገኝ ተቀራ ነው በኋላ በየጊዜው ብንቀራ ጧት ማታ ባለችን ሰዓት በአሁኑ ጊዜ ደግሞ ስልክ አለ ምናምን አብሮ እና ያለው ቁጭ ስንል አምስት ደቂቃ አንድ ደቂቃ ብንቀራ ስንት ነገር ማግኘት የምንችል ነው ይሆናል ማለት ነው። አርሀባ ሼክ ደግሞ እርሱን በጣም የምናውቁት ይሄ በሰውኛ ቋንቋ በማውራታችሁን አደለ? ቁርዓንን ሰው በሚገባው ቋንቋ ትነግሩታላችሁ። ብዙ ጊዜ ሙፈሲሮች አንዳንዶቹ ሲፈስሩ አይነት አይነት አላቸው አይደለ? አንዳንዱ ሉው ላይ በጣም እንትን የሚል አለ። የእናንተ ግን ተፍሲር በቃ ሰው የሚኖረውን ኑሮ ነው። ቅድም እንዳልኩ ይሄ አላህ የወፈቀኝ ነው። መጀመሪያ ገጠር ቀርቸው ነው የመጣው ብያለሁ። ቅድም ገጠር አገር ቤት ትልቅ ታዋቂ ሸህ ነበሩ፣ ሻመድ ማሀመድ የሚባሉ አላህ ራማቸው። እሳቸው በጣም ጎበዝ ነበሩ። እና እዚህ ስመጣ ግን እንደ አዲስ እንደገና ሀጅሳኒ ያው የመጀመሪያ ቁርዓን የተረጎሙት እሳቸው ናቸው፣ ሸህ ሰይድ ሷዲጋራ እና ያንን ነገር ቋንቋቸው ብቃት ስለነበረው ሀጅሳኒ አማርኛ አስተማሪ ነበሩ ራሳቸው። ስለዚህ ለዛ ነው እሳቸው ላይ መድገምን የፈለግኩት ማለት ነው። ሌላው ገጠር ውስጥ ነው የሚቀሩት። የገጠር ውስጥ ቋንቋው ደካማ ነው አማርኛው። ስለዚህ ቋንቋቸው፣ ሌላ ቋንቋ የማያውቁት ሁሉ ያ የእናታቸውን ቋንቋ እየተናገሩ ግን ዝም ብሎ ዚግ የሚባል ነገር አይደለም። እኔ በዛ ያንን ለማሻሻል ነው እዚህ ሀጅሳኒ ጋር እንደገና የደገምኩት ማለት ነው። እና በዛ ጠቀመኝ መድገሜ ከእሳቸው ጋር ለየት ባለ መልኩ ኋላ ራሱ ቅዱስ ቁርአንን ለምንድ ነው ትንሽ አብራርታቸው ያልትን ያላችሁ ዝም ብሎ ነጠላ ትርጉም ተርጉማችሁ መልእክት እኮ ለአንባቢ ግልጽ አይደለም ስላቸው ለእናንተ ትተነዋል አለ። ሙሀምር ዘይን ና ነበር ዛ ጊዜ መንቀረው ለእናንተ ትተነዋል ይህን ያህል ፈረ ካይቀደር እኛ ጊዜ የለንም። ታም በኋላ አሉ ስለዚህ ያንን ነገር ተገንዝበን ነው መጀመሪያ ተሻለ አማርኛ ተዛም በላይ ደሞ አማርኛ መደበኛ ብንማር ኑሮ ከዚህ በላይ የበለጠ የተዋበ ይሆን ነበር። ግን በተለምዶ እዛ ያስተማሩ ሼክ የመጀመሪያው ሼክ መጡ ለህክምና ዚህ። ኋላ እኔ ማቅራት ተጀመርኩ በኋላ ተፍሲር እያቀራሁኝ አንዋር ውስጥ እንግዲህ፣ በአደቡ በጣም ከባድ ነው፣ የሼኮች ሼኮች ባሉበት ማቅራት አይታሰብም። እኔ ግን ትንሽ ከተማ ከመስለው እንኩ እሳቸው ይፈራል ብለው እዛ ሰገዱና ረከዓቴን ፈቅ ብለው ቁጭ አሉ እና ማዳመጥ ጀመሩ በርቀት አልኳቸው እንዲ እያቀረቡ በእጅ ጠቀስኳቸው ይህን እዚ ወንበር ላይ ነኝ እዚች ቁጭ በሉ አልኳቸው እዚች ቁጭ በሉ ደነገጡ ደግሞ በጣም ጥሩ ሰው ናቸው በቃ ነፍስያ የሚባል ነገር የለም በቃ እኔ ብቻ እንዳልፈራ አስበው እንጂ እሳቸው ማዳመጥ ይፈልጋሉ ከዛ ቁጭ ብለው አዳመጡ አዳምጡ አሉ በቃ ቁጭ ብለው እኔ ወንበር ላይ እሳቸው መሬት ላይ ቁጭ ብለው መጨረሻ ዙር ሰግደን ቤት እንሄድ ያልኳቸው ቤት ህር ያው ምሳ በላን፣ ቡና ምናምን አረኩላቸው። ና በሉ እንግዲህ ስሰሙ የኖሩ የዋልኩትን ግምገማ እንዲታደረጉ ነው። እኔ እኮ አቃለሁኝ አደቡ ሸኾቹ ባሉበት እንዲያውም ቀቶ እናድር ነበር። እዛ ሸኸቻቸው ሲመጡ ከዛሬ ሸኾች መጥተዋል እኛ ይቅርታ አድርጉልን ብሎ በሙሉ ደረሰው ሳይቀራ ነበር የሚውለው እና እንደዛ ማድረጉ አቅበት ነበር ግን እኔ እንዲህ ያረኩበት አንቱን መድፈር እንዳይመስሉ እና ሌላው ሰው አሁን ቢሰማ ብሳሳት ያማኛል እንጂ አይነግረኝም። እርስዎ ግን ልጅዎት ነኝ። ስለዚህ ብሳሳትም ያርሙኛል። እንደገና ደግሞ ለእርስዎም በተሻለ መጠን አማርኛውን እንዲታሻሻሉ ስለመፈልግ ነው አልኳቸው። ይህን አሁን እዛ ገጠር ያሉት ራሱ ቅዱስ ቁርዓን እሳቸው ጎበዝ ናቸው ያነባሉ። አማርኛ ቅዱስ ቁርዓንን አስመጥተው ራሱ ከዚያ እዛ እሱን እያዩ ነበር የሚተረጉሙልን ግን ያ ተሻዋጫቸው ደግሞ በተለምዶ የተያዘው አለ። ሁለት አይነት እንትን ነበር የራሱን ይተረጉማሉ። ቅዱስ ደግሞ እንደዚህ ነው ያለው ይሉን ነበር። በዛ ሁኔታ አሁንም እንድታሻሻሉ አንቱ ጎበዝ ነው፣ መጀመሪያውንም ይህን ነገር ለማሻሻል ሞክረዋል። አሁን ግን እናንተ ባስተማራችሁን ትርጉም ብንተረጉመው እኮ እዛ አዳማጭ የለንም አልኳቸው። ሌላስ ትርጓሚ ያስፈልጋል ነው። እና ገጠር እንደምትሉን ከተረጎመ ነው ምን ማለቱ ነው ነው የሚለው እዚህ ያለው ሰው ሁሉ አይረዳም። ስለዚህ በራሱ ቋንቋ በመርካቶ ቋንቋ ታልተነገረው አይገባውም። ለዚህ ብለን ነው አይገብቶኛል አሉ። እውነት እና አልጠፋኝም። አሁን አንቱ የቀረውብኝን አይነት ቃል ብተረጉመው አንቱ ብቻ ነው የምሰሙኝ አልኳቸው፣ ሌላ ማንም። ስለዚህ ይሄ ጥረት ያስፈልጋል ነው ብዙ ጊዜ ሰዎች ግንዛቤ የላቸውም። ብቻ ተፍሲሩን ተቀራው ቀርቸዋለሁ ነው የሚለው ለአዳማጩ አያስቡም። አዳማጩ ተረዳኝ ያልተረዳኝ ጉዳያቸው። ያቺ ለመድረዝም ብሎ መናገር ነው ቢገባውም ባይገባውም። እንደዛ ከመሆን ትንሽ የተሻለ እንዲሆን ነው ነው። እንሻአላህ ሰአቱ ሳይታሰብ እየሄደ ነውና መጨረሻ ላይ እስኪ ቁርአን ጋር የተያዘ መቅረት የለበት የምትሉትን ምክር ብታስተላልፉን ፕሮግራማችን ፕሮግራማችንን መቋጭ ደስ ይለኛል። ቁርአን እንግዲህ ያው ቀደም ሲል እንዳልኩት በቃሉ ብቻ መቅራት በቂ አይደለም ነው። በቃሉ ብቻ መቅራት በቂ አይደለም። እሱም ጥሩ ነው፣ አጅር አለው። ቋንቋን ብጠቀሙ በጠቀውም በቀራ ቁጥር በፊደሉ አጅር ታገኛለህ ማለት ነው። ግን ደግሞ እያወቅ ትርጉሙን፣ መልእክቱን እየተረዳ ከሆነ ደግሞ የበለጠ ነው ጥቅሙ ማለት ነው። ለሌላም ሰው ትጠቅማለህ ማለት ነው። አለበለዚያ የጋን ማብራት ይባላል። ጋን ታውቃለህ እንግዲህ ተሸክላይ ሚኒስራ ትልቅ እንትን ነው። ያው ሸክላ ስለሆነ ውስጥ ጧፍ ብታስቀምጥበት እዛ ጋኑ ውስጥ ይበራል፣ ግን ከኋላ ያለ አካባቢ ሰው አየው ፋኑስ ውስጥ ብታደረገው ግን መስታወት ያለው ላይ ቢሆን አካባቢ በሙሉ ያበራል ማለት ነው። ስለዚህ ሰዎች መልእክቱን በደንብ አውቀው እንዳሳውቁ ማድረግ ያስፈልጋል ማለት፣ በተቻለ መጠን ያንን ካደረግ የአላህን ሪሳላ እንዳደረስክ ይቆጠርልሃል። ያን ደግሞ ለማድረግ እየቻልክ በስንፍና በግዴለሽነትን ጠልቅ ለምን አንተ ኮ ኢምካን ነበረ ብቃት ነበረ ትችል ነበረ ለምን መለክትን አለደረስክም ተብለ ልትጠየቅ ትችላለህ ማለት ነው። ሌላው ሐዲስ ጋራ መዋሀድ ያስፈልጋል ቁርዓን ቁርዓን ብቻውን ከሆነ ቁርዓን እንግዲህ ዋና አንኳር ጉዳዮችን ነው የሚያተኩረው በተለይ አኪዳ ነገር መሰረታዊ ነገሮች ላይ ነው ትኩረት የሚያደርገው ዝርዝር ሁኔታ ውስጥ አይገባም ብዙ ጊዜ ማለት ነው። ሐዲሱ ግን ማብራሪያ ይሰጣል ማለት ነው። አንዘልና ለ ከዚክረ ሊትበይነ ሊናሲ ማኑዚለ ይለህ ይላል አላ ስብን ታ ይህንን የአለማዊ ተግሳጥ ያወረንልህ ለሰው ልጆች በሚገባቸው መጠን አንተ እንዲታብራራላቸው ኃላፊነት ተጥሎ ባህል ይላቸዋል ነብዩ እና ነቢዩ እንግዲህ በጣም በቋንቋን ከፍተኛ ብቃት ነበራቸው። ተማንም ሰው የበለጠ ማንም ሰው ከእሳቸው ሰምቶ አልገባኝም ማለት አይችልም። ስለዚህ የሳቸው ቃላታቸውም ተግባራቸውም እንቅስቃሴያቸውም ካነ ሁልቁርአን አሉ ባለቤታቸው አይሻል ነብዩ ምን ይመስል ነበር ህይወታቸው? ቢሏቸው በአጭር ቁርአን ቀርታል አሉ። አሁን ቃነ ቁል ቁል ቁርአን እሳቸው ጸባይ በሙሉ ቁርአን፣ ቁርአን አካል ያለው ሰው ሆኖ ይሄድ ነበር በእሳቸው ጊዜ፣ እሳቸው እንቅስቃሴያቸው፣ ግንዛቤያቸው፣ ምክራቸው፣ ሀታ ጨዋታ ቀልድ፣ እንኳን ቀልዳሉ፣ ግን ከዛ ክልል አይወጡም ማለት ነው። ስለዚህ ቁርአን እንግዲህ በተቻለ መጠን ሰዎች ዋጋ ሰጥተው ትኩረት ሰጥተው ተተረዱት ትልቅ ጥቅም የሚገኝበት ነገር ነው ማለት ነው። መርሀባ መርሀባ ሸህ። ተመልካቾቻችን ብዙ ቁም ነገሮች እንደያዛችሁ ተስፋ እናደርጋለን። በዋናነት ቅድም ሸህ ያነሳችሁት አምስቱ መርሐላዎች ስንገለብጣቸው እኮ የሀጅር መርሐላዎች ማለት እንችላለን፣ አደለ? ቁርአንን ሀጅር ማለት ማድረግ ማለት አንደኛ በቁርአን አለመስራት ሁለተኛ በቁርአንን ተደብሮ አለማድረግ፣ ሶስተኛ ቁርአንን አለመሐፈዝ፣ አራተኛ ቁርአንን አለማንበብ፣ አምስተኛ ቁርአንን አለመስማት ብለን እንደዚህም መገልበጥ እንችላለንና ቁርአንን ሸህ ደግሞ እንደ ሻማ መስለውታል። እና ሻማውን ደብቀን ሌሎች ሰዎች ከብርሃኑ እንዳይቋደሱ እያደረግን ነው። እና ያዝነውን ብርሃን ለሌሎች እናካፍል የሸህ መልእክት ነው ብዬ አስባለሁኝ። ሼህን እጅግ አድርገን እናመሰግናለን፣ ሰዓቶትን፣ ጊዜዎትን ሰጥተው እነዚህን የመሰሉ ሀሳቦችን ለተመልካቾች እንድናደርስ ስላደረጉን። ውድና የተከበራችሁ ተመልካቾቻችን ከሸህ ጋር በሁለት ክፍል ያቀረብንላችሁ ፕሮግራም እዚህ ላይ ለማቆም ተገደናል። በሌሎች ፕሮግራሞች ሸህን እንደምናገኝ ተስፋ እናደርጋለን። እንደዚህ ስፖንሰር ያደረጉ ልብሶቻችንን ቡኻሪ ብራንድ ኮሌክሽኖች ናቸው። ቤተል አደባባይ የታገኟቸዋላችሁ። መጎብኘት እንዳትዘነጉ። እንሻአላህ በሌላ ክፍል ከሌላ እንግዳ ጋር ስለ ቁርአን የምናወሳበት ፕሮግራም ይቀጥላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።